አንቺ አንቺ አንቺ ነይ ፍቅር ካለ ሁሉ ነገር አለ። ፍቅር ነው የሚበልጠው እያልሽ በዚህ ተዋጊ ያለሽ በዛኛው ዞር ብለሽ ለራስሽ አንድ መላጣ ባለ ሀብት ሽማግሌ የፈልገሽ ታገቢያለሽ። እኛ እኮ በእናንተ ባስመሳዮቹ የተነሳ ውስጣችን አሯል። የምታዋሩት ሌላ፣ የምትሰሩት ሌላ፣ የምትኖሩት ሌላ። እኛ በእናንተ የተነሳ ፊዳችንን በላን። አልበላን አንዳንድ ሰው ያላችሁ፣ አሁን ቁም ነገር አትዋጋም፣ እንደገና አንተ ልጅ መቼ ነው ቁም ነገር የምትዋጋው ትሉኛል፣ ወገን። እንዴት ነው ግን በዚህ ጊዜ ቁም ነገር የሚወጋው? እንጂ ቁም ነገር እኮ እንደ ሰማይ እርቆናል። አሁን እና ሲጀመር እኔ ሶስት ከባባድ ችግር አይቻለሁ። ቁም ነገር እንዳልዋጋ የሚያደርገኝ ነገር ሶስት ነገር አለ። የመጀመሪያው በዚህ ቁሞ ቀር በበዛበት ጊዜ እንዴት ነው ቁም ነገር? የሁለተኛው እኔ ቁም ነገሬን በሙሉ እንደዚህ ሽክፍ አድርጌ ሽጫዋል። የሶስተኛው እና የመጨረሻው ቁም ነገር እኛ ሰፈር አልገባም፣ የቤት ኪራይ ውድ ሆነበ። እስኪ እንዲያው ዶክተር ይሆናችሁ ሰው እንዲያው፣ ለድህነት እንዲያው ወይ መርፌ፣ እንዲያው ወይ ክኒን፣ እንዲያው ግድ የለም ሹሮ የላችሁ እባካችሁን፣ እንዴ ያላችሁ ዘዙል። አረ ያላ አለ ዘንድሮ በሰራ አልለወጥ፣ ለለወጥ በበላ አልለወጥ። ፍቅር አይዘኝ ጉንፋን ባቅሙ እኮ ንቆ ተወኝ። ምንድነው የሚሻለኝ እንዴ? ሰላም አሌይኩም፣ ሰላም ወደ ቤተሰብ እንዴት ናቸው? እንግዲህ ቀጣው እንድታገኙ ደግሞ ላይክና ሰብስክራይብ ባድርጉኝ። ይህ ልጅ እንግዲህ በጣም ነው በሳቅ ጠሽ ያደረገ ማለት ነው። በጣም ነው ቤሳት ከምር። ያገኙት ጊዜ በእኔ የመጀመሪያ ጊዜ ነው እና በጣም እያየሁት ነበረ። የእሱም መሰሎች ደግሞ ሌላ ልጆች አሉ። እንግዲህ እነዚህን ልጆች ነው እንግዲህ እነዚህ ልጆች በራሳቸው ሙድ ፈታ የሚሉ ልጆችን አንተ እረኛ ምናምን እያላችሁ የምትሳደቡ ልጆች አላችሁ። አትስደቧቸው። የሰውን ቅስም የሰው ሞራል ነክታችሁ ምን ጥቅም አለው? ልክ ኮሜንት ላይ የገባቸው ጥሩ ጥሩ ነገሮችን ጻፉላቸው። በቃ ተስፋ አድርገው እንዲሰሩ እንዲደሰቱ፣ እንዲህ የእናንተን ስድብ እያዩ በበረሃ ላይ ደግሞ ይኖራሉ ደግሞ ይጎዱ እንዴ? ተው እንጂ ልጅ ኮ ቁም ነገር እያወራ ነው። ግን አሁን ላይ ልብ ላለው ሰው ቁም ነገሮችን እያወራ ነው ማለት ነው። ቁም ነገር አታወራም ወይ ግን አንተ ልጅ መቼ ነው ቁም ነገር የምታወራው ይሉታል እና የእሱ ቀልድና እንትን አስቂ ነገሮች በጣም ደስ የሚሉ ናቸው። እንዲያውም ያልሆነ ነገር ከሚያወራ ያልሆነ ቁም ነገር አወራለሁ ብሎ እዛ ተግባሩ ላይ ከማይ ጊዜ ሰው የእሱ ቀልድና ጨዋታ በጣም ያስደስታል ማለት ነው። በቃ እኛ ፈታ ማለብቻ ነው የምንፈልገው። ቁም ነገሩን ተውት። ቁም ነገሩ ውሃ በልቶታል ማለት ነው እና አሁን ላይ የለም፣ ትክክለኛ ቁም ነገረኛ ሰው የለም። ቢኖርም ደግሞ እሱን ማንም የሚሰማው የለም። በአሁኑ ሰዓት ልክ ሁሉም አስመስሎ መኖር አስመስሮ ማለት ነው። ሳይወዳችሁ ወዳችኋለሁ፣ የኔ ማሪ፣ የኔ ፍቅር የሚል ሰው በቃ ሳይወዳችሁ ወድጀሻለሁ፣ ወድጀሃለሁ ብሎ የሚኖር ሰው ነው ያለው አሁን ላይ፣ አስመሳይ፣ ከላይ ከላይ። ስለዚህ ቁም ነገረኛ በጠፋበት ጊዜ እና ቁመቀር በበዛበት ጊዜ ብሏል። እንግዲህ የቁመቀር መብዛቱን መብዛትን አናውቅም፣ አንተ ታውቃለህ። ሊበዛም ይችላል ማለት ነው እና ሁሉም እንግዲህ የጣፋ አንታው ሊፈልግ ሁሉም የራሱን ህይወት ሊኖር ነው የተፈጠረው። ሁሉም የራሱ ደግሞ አላህ ያዘዘለት አለ። ስለ ቁመቀሮች ያው አይባልም፣ አንተ እዚህ ጋር ጥፋት አለብን ማለት ነው። ቁመቀር በበዛበት ጊዜ አይባልም፣ ነውር ነው ከሰማህ ማለት ነው። ሁለተኛ እንደዚህ አይነት ወሬ እንዳታወራሽ አይባልም፣ ነውር ወሬ አታወራ አንተም ማለት ነው። ሌላው ነገር ድህነት፣ ስለ ድህነት ብሏል። ስለ ድህነትማ እኛም እንደ ዶክተር ባገኝም፣ በደንብ ባከመን በደንብ ባከመን ቢኖር ኖሮ ይሄ ድህነትን የሚያባርር ዶክተር ቢኖር ኖሮ ይህኔ ብዙ ገንዘብ እንኳን ብዙ ዋጋ እንኳን ቢያስከፍል ስደት ላይ መጥተን የሰራ ነውን ከፍለ ነው እንደው በቃ ሞልቀቅ ደርቀቅ ፏፈሽ ብለን የምንኖርበትን እንፈልግ ነበረ። እንታከም ነበር በደንብ እ እንደዛ ነበር ማደርገው። ከሰው ቤት ይሻላል ማለት ነው። ከሰው ቤት በቃ እ አሁን በመዳን ኩሽና ሆኜ ነው ማወራቸውና ከዚህ ይሻላል ብዬ ነው የማስበው። ሎች እረኛ እያላችሁ ትሰርጓቸዋላችሁ። እረኝነታቸው ደግሞ የእነሱ እረኝነት ይበልጣል ከኛ መዳም ቤት ሆነን የሰው ቆሻሻ ከምናጸዳ ማለት ነው። የእነሱን ስንት ነገር አለ በየቤቱ የምንሰራው ስራ። አንዳንዶቻችን ጋር ንጹህ ብንሆን፣ አንዳንዶቹ ደግሞ ንጹህ ያልሆኑ ሰዎች ይገጥመናል። እና ስንት ነገር አለ። የመዳሞችን ጉድ ሽንት ችለናል። የመዳም ቅመም የተባል ነው እንደዚሁ አይደለም። ገባቸው ቅመማቸው፣ ማጣፈጫቸው እኛ ነን እና ልክ ከኛ እነሱ ንጹህ ከሆኑት ከእንሰሶዎች ጋር መኖር ይሻላል ነው ብዬ የምለው ነው። እነዚህ ከመኖር ግን አልሐምዱሊላ ቢሆንም ይሻላል። ማለትም አንዳንድ ደግሞ ጥሩ ሰዎች ና ንጹህ ሰዎች ስላሉ እንደዛ ነው የምላቸው። እነዚህ ገና ቦርቀው ያልጠገቡ ገና ወጣትነት ዘመናቸውን ገና አልተጠቀሙበትም። መተው በረሃ ለበረሃ ነው እንግዲህ የሚንከራተቱት በረሃ ላይ ነው ሄደው ጥርር ያለ አሸዋ ላይ የዚህ ሀገር ፀሐይ ታውቁታላችሁ ላይ ያሳዝኑኛል። በጣም የቀዘቀዘ እንኳን ውሃን አያገኙም። በቃ እዛ ላይ ነው እንግዲህ እነሱም ፍየሎች ተከትለው፣ በጎች ተከትለው፣ ግመልም ከሆነ እንደዛው ተከትለው አግደው ማታ ደግሞ ይገባሉ እንግዲህ ሰብስበው እና እነዚህን ልጆች አሁን እንዲደሰቱ በቃ በራሳቸው አለን ፈታ እንዲሉ ማድረግ አለብን። እና መጥፎ ኮሜንቶችን አልተጻፉባቸው ስለ ድህነት ደግሞ ስለ ድህነት ባለው ጊዜ ምን አሉት? ክሮሎክስ ጠጣ ይ ክሮሎክስ ጠጣበት፣ በረኪና ጠጣበት፣ ወተት ጠጣበት፣ ተኛበት፣ ተንከባለልበት እንደው ምን ያላላችሁት አለ? ኮሜንቶች ማለት ነው እንደው ምን ሀገር ግባ ሀብታም ትሆናለህ፣ እንደዚህ ሁንበት። በቃ እንዱ ያላሉት የለም ማለት ነው ኮሜንቶችና ግን በደንብ ነው ቪዲዮ የሚታይለት፣ በደንብ ኮሜንት የሚጻፍለታል። በቃ ደስተኛ ሆኖ ነው የሚሰራው ማለት ነው እና እንሻአላ ከድህነት ደግሞ ትላቀቅ ይሆናል። በሚዲያ ላይ እንደዚህ ብቅ ብቅ ያለ ሰው መጨረሻው ታዋቂ ሆንና እንደዚህ አንዳንድ ደግሞ ገንዘባችንን ምን እናድርገው ያሉ ሀብታሞች አገኙና ትነሳለህ በቃ ከድህነት ወደ ሀብታምነት ትለወጣለህ ማለት ነው፣ ወንድማችን እንሻአለ ደግሞ እኮ አላህንም ከለመነው እኮ ጥሩ ሰዎችን ያጋጥመንና በቃ ተዛት ታለንበት ተቆሻሻ ላይ ወደ ጥሩ ነገር እንነሳለን። ይሄን እንዳትዘነጉት። አምርረን ግን አላህን ደግሞ እንለምነው። እኛ እኮ እንደ ቀልድ ዝም ብለን አላደረግ ነው ምንችን፣ ከለት ከለት የምናገኛትን ስራ እንደ እንትን የምንሰራትን ሰው ቤት እንደ ትልቅ ነገር ቆጥረናት፣ ጥሩ ነገር ዱአ እናደርግ መረር ብለን ለዛም ሊሆን ይችላል፣ ወይንም ጊዜያችንም ገና ሊሆን ይችላል የምንለወጥበት። ግን ሳንሞት ለውጠናል። አላህዬ ጥሩ ነገር የምንሰራበትን ንብረት ስጠን። ጥሩ ነገር እኔ እንደዛ ነው የምመኘው። ጥሩ ነገሮችን ከ የምንሰራበትን ሀብቲ ስጠን። ሌላው ደግሞ ኔ አንቺ እያልሻለ በሰው ላይ የምትጫወቱ ወንደ እውነታቸው ነው። በሰው ላይ የምትጫወቱ ሌላውን አንዱን መላጣ ገባ አድርገሽ አንቺ ዞር ትያለሽ። ይሄ እኮ እውነቱ ነው፣ ደግሞ እዚጋ እውነቱ ነው ብዬ ነው የምለው። እና እንግዲህ የእሱ መሰሎችን ብዙ ብዙዎቹ አሉ። ሚዲያ ላይ እንደዚህ የሚያስደስቱን በራሳቸው አለም ነው ፈታ የሚሉት። እና ደስ እንዲላቸው ማድረግ አለብን፣ ይደሰቱ። በቃ ደስ ይሉናል፣ እና ደህና ሆኑልን ባይ